ሰርፕራይዝ አለ። ታሪክ ሊደገም ነው፣ ሊደገም ነው። ቤተሰብ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አለሁላችሁ። እንግዲህ ቤተሰብ ጠፍቻለሁ፣ አይኑ አውቃለሁኝ፣ ትንሽ ቢዚ ስለሆንኩኝ ነው። ዛሬ ከች ብዬላችኋለሁ ማለት ነው። ዛሬ ስመጣ በጣም ጥሩና ደስ የሚል ነገር ነው ይዤላችሁ የመጣሁት። ቤተሰብ እኔ ለእናንተ ጥሩ ጥሩን ብቻ ነው የማቀርበው እና እንግዲህ እንደምታውቁት ከ ላይክ ባለፈው ከሁለት ሳምንት በኋላ ሰርፕራይዝ ይኖራል ብዬ ቪዲዮ ሰርቼ ነበር እና ከዛ በፊትም ሰርፕራይዝ እንዳለ ነገራችኋለሁ። አብዛኞቻችሁ አውቀሽ ነው ምናምን ሰርፕራይዝ የለም ሰርፕራይዝ ትያለሽ የታለ ሰርፕራይዙ ምናምን ትሉኛላችሁ። ና አይ ቲንክ አሁን የሰርፕራይዙ ቀን ደርሷል። ቤተሰብ የሰርፕራይዙ ቀን ደርሷል እንግዲህ የስ ቤተሰብ፣ በጣም በጣም በጉጉት በጉጉት ስጠብቀው ስንጠብቀው የነበረ ቀን ነው እና ቤተሰብ እንግዲህ እንደምታውቁት አሌክስ ትራቨል ሊያደረግ ነው። ሶ ወደ ትራቨል ሊያደረግ እንደሚችል እናንተ መገመት አይከብዳችሁም ቤተሰብ። ግዴታ እኔ ካፌ አውጥቼ መናገር የለብኝም አይደለም? ወተት ነጭ ነው ከተባለ እንትን እንደማንን ሁላ እናንተም ደግሞ አይታችሁ የምታስቡት የምትረዱት ነገር ይኖራል ብዬ አስባለሁኝ። እና አሌክስ ወደ ሆነ ሀገር ሊሳፈር ነው ሊሳፈር ነው። ለምንድን ነው የሚሳፈረው? ወዴት ነው የሚሳፈረው? እንዴት ነው ምናምን የሚለው ነገር ደግሞ እሱ በሂደት ነው። እሱ ደግሞ ሰርፕራይዝ ነው። ሌላ ሰርፕራይዝ እና የሰርፕራይዙ ቀን እየደረሰ ነው። ቤተሰብ በጣም ኤክሳይትድ ሁኝ ያለው በጣም እንደምትደሰቱ አይኑ በቃ ላይክ ፌሊንጋችሁን እራሱ ሳስበው በጣም ነው ኢሞሽናል ሆነው እና በጣም በቃ ደስ የሚል ደስ የሚል ነገር ነው ከፊታችን ያለው ቤተሰብ፣ እጅግ በጣም የምትደሰቱበት ሶ ላይክ ግዴታ እኔ ካፌ አውጥቼ መናገር የለብኝም አደለ? ቤተሰብ ሁላችሁም፣ ይህ በእርግጥ የራሳችሁ ግምትና አመለካከት ሊኖራችሁ ይችላል እና መልካሙን ገምቱ፣ መልካሙን አስቡ፣ መልካሙን ተመኙ። መልካም ነገር ነው ከፊታችን ያለው እጅግ በጣም ደስ የሚል ነው። ሶ አሁን አሌክስ ወዴት ሀገር ትራቭል እንደሚያደርግ፣ ለምን ትራቭል እንደሚያደርግ እሱን አሁን አልነግራችሁም። በቀጣይ በቀጣይ ደግሞ እነግራችኋለሁ እሱን ማለት ነው። ብቻ ግን አሁን ላይ ሌክስ ትራቭል ሊያደርግ ነው ሊሳፈር ነው ወደ ሆነበት ቀን እንደ ቤተሰብ የገመታችሁ ሰዎች አላችሁ ምናምን። ቲክታክ ላይም እያየው ነው፣ ቲክቶክ ላይም በጣም አብዛኞቻችሁ ተደስታችኋል። በቃ ላይክ ያንን ቀን በጉጉት እየጠበቃችሁ ነው እና እኔም እንደናንተው በቃ እንደናንተው በጉጉት ነው ያንን ቀን የምጠብቀው። አይም ሶ ኤክሳይትድ። የእውነት በጣም በቃ በጣም ደስ ያለኝ። ባይ ዘ ዌይ እኔ የሆነ ነገር ለእናንተ መጥቼ ሳውራ ዝም ብዬ አደለም ላይክ ይቆያል እንጂ ያልኩት ነገር ይሆናል። ሰርፕራይዝ እንዳለ ከዚህ በፊትም ነግሬያችኋለሁ አይደለ? እናንተ አንዳንዶቻችሁ ላይክ ግዴታ፣ ለምን አሁን ብለሽ አሁን አልሆነም ምናምን ስትሎ የነበረው እንደዛ አይደለም። ላይክ የሆነ ነገር እኔ ስሰማ ነው መጥቼ የምነግራችሁና፣ አሁን መጥቼ ነግራችሁ ቪዲዮ ሰርቼ አሁን የሚሆን ነገር አይደለም። ገባችሁ? ትዕግስት ያስፈልጋል፣ መጠበቅ ያስፈልጋል። ሶ ያ ደግሞ ያ ቀን ያ ጊዜ አሁን እየደረሰ ነው፣ ቤተሰብ እየደረሰ ነው። ስለዚህ በትዕግስት እንጠብቅ ማለት እወዳለሁ። እና በቃ ቤተሰብ ሳስበው ራሱ ውስጤ በጣም ነው ደስ የሚለው ና በጣም ደስ የሚል ደስ የሚያሰኝ ዴዚ የምትደሰትበት በቃ ዴዚ ህልሟ የምትፈልገው ነገር ዴዚን የሚያስደስታት ነገር ነው ቤተሰብ የሚሆኑ ና እኔ ራሱ ሳስበው በጣም ነው ደስ የሚለኝ። እና ጠላቶች እንግዲህ ጠላቶች ለቅሶ ተቀመጡ። በጣም ብዙ ሰዎች በዚህ ነገር እንደምታለቅሱ ተስፋ አደርጋለሁ። በጣም ብዙ ሰዎች ይህ ነገር እንደማያስደስታችሁ ተስፋ አደርጋለሁ። ምክንያቱም ግልጽ ነው። አንዳንድ ሰዎች ከመሬት ተነስታችሁ ልጆቹን የምትጠሉ አላችሁ ና ይሄ ደግሞ ምቀኝነት ነው፣ ከምቀኝነት የተነሳ ነው እና እያያቸቸው አሌክስ እና ዴዚ ከፍ ከፍ በቃ ከፍታቸውን ነው የምታየው። ከዚህ በኋላ አብረው ወልደው ተጋብተው ሰርጋቸውን ደግሞ ታያላችሁ፣ በቅርብ ጊዜ ማለት ነው፣ በቅርብ ጊዜ እና ጠላቶች ከዚህ በኋላ ባት ደክሙ። በፊት የእነሱ ደጋፊ የነበራችሁ አሁን ላይ የነሱ ጠላት ሆናችሁ፣ ቲክቶካችሁን ከፍታችሁ ፎቶ ለጥፋችሁ ስትራገጡ የምትሉ አላችሁ ና እነዚህ ሰዎች ልጆች አልደረሱባችሁም። እናንተናችሁ ፎሎ አድርጋችሁ ፈልጋችሁ ሂዳችሁ የምታዩቸው ሶ ካልትመቿችሁ፣ ፎሎ ስክሮል የሚባል ነገር አለ። ግዴታ ፎሎ አድርጋችሁ መሳደብ የለባችሁም እና አሁን ደግሞ ከፊታችን ያለውን ደግሞ ስታዩ በቃ በጣም እንደምትናደዱ አውቃለሁ። አይዟችሁ፣ ሶፍት እንሰጣችኋለን። አይዟችሁ፣ ተረጋጉ። ስሜታዊ ቅኔ አስብላችኋለሁ። ቀድሜ ነው የምነግራችሁ። አያችሁ፣ ሊያስደነግጣችሁ ይችላል። የምታዩት ነገር ሊያበሳጫችሁ ይችላል። ከዚህ በኋላ የምታዩት ነገር ልባችሁን ሊሰብሮ ይችላል። ስለዚህ አንፍሎ አድርጋችሁ ከቤታቸው ጥፉ። በጣም በቃ የሚያስደስት ነገር ስለሆነ በዛ ነገር እናንተ ልትናደዱ ስለምትችሉ ከቤታቸው ጥፉ፣ ታንቃችሁ ሙቱ። አይዟችሁ፣ ለቅሶ እንደርሳለን። አይዟችሁ ይሄ ነው ለእናንተ ማለት የምፈልገው። እና ለእኛ ለወዳጆች ደግሞ የእውነት እኛ የምንደሰትበት የምንፈልገው የነበረ ነገር በቃ እኔ ድጋሚ ያንን ነገር ማየት የምፈልገው ነገር ነበረእና ያ ቀን ደግሞ እየደረሰ ነው። ቤተሰብ የእውነት እጅግ በጣም በቃ የምንደሰትበት ነገር ነው። አብዛኞቻችሁ ገና ካሁኑ ደስታችሁን ቲክቶክ ላይ ያየው ነበረ እና የእነሱ ወዳጅ የሆኑ ሰዎች በቃ ክሰት ቀኑ እስኪደርሱላ መጠበቅ አልቻሉም እና በጣም ደስ የሚል ነገር ነው ቤተሰብ የእውነት ለክኔ ስለና አሌክስ እና ዴዚ ቃል የለኝም። በቃ የእውነት ሁሌም ቢሆን ደስታቸው ነው ማየት የምፈልገው እነሱ አብረው ሆነው ተደስተው፣ ምንም በምንም አይነት ሁኔታ አዝነውም ተከፍተው ማየት አልፈልግም እንዳንድ ወዳጅ አድናቂ እና ከዚህ በኋላ በጣም በቃ ትልቅ ደረጃ ደርሰው በጣም ላይክ አሌክስ እና ዴዚ በጣም በሁሉ ነገር የሚመጣጠኑ ሰዎች ናቸው፣ በመልክም በህድሜም በምንም እና አብረው በጣም የሚሄዱ ልጆች ናቸው። ከዚህ በኋላ ከፍ ብለው አስባችሁታል አብሮ ቢሆኑ በጣም ብዙ ነገር መስራት የሚችሉ ልጆች ከማንም በላይ ሚዲያው ላይ ተወዳጅ ተፈላጊነት ያላቸው ልጆች ናቸው። ና የዴዚና የአሌክስ አብሮ መሆን ጥቅም እንጂ ጉዳት የለውም። አብረው ቢሆኑ በጣም በብዙ ላይፋቸውን ቼንጅ ማድረግ ይችላሉ። ገባችሁ? በጣም ብዙ የተለያዩ ማስታወቂያ መስራት ይችላሉ። በጣም ብቻ ብዙ የተለያዩ ነገሮች ገባችሁ? ከማንም ቲክቶክ ላይ ካፕል ሁነው ከመጡ ሰዎች ሞር ተፈላጊነት ያላቸው ተቀባይነት ያላቸው በሰዎች ዘንድ ተወዳጅ የሆኑት አሌክስ እና ዴዚ ናቸው። ከትልቅ እስከ ትንሽ የሚወደዱ ቲክታክ ላይ አሌክስ እና ዴዚ ናቸው እና አብረው መሆናቸው ጥቅም እንጂ ጉዳት የለውም። ስለዚህ አብረው እንዲሆኑ ሰፖርት ብናደርጋቸው ሞር፣ በቃ ፍቅር ብንሰጣቸው አሪፍ ነው ውላለው። እና ቤተሰብ በጣም ሶ ኤክሳይትድ የእውነት ከፊታችን ደስ የሚል ጥሩ ነገር አለ ቤተሰብ። ቀጣይ እንግዲህ እንዴት ነው? ወዴት ነው፣ ወዴት ነው የተሳፈረው ለምንድን ነው ምናምን የሚለውን ደግሞ ቀጣይ ያሳውቃችኋል። እሱም ሰርፕራይዝ ነው ወይ ደግሞ እናንተ የምታዩት ነገር ይሆናል። ብቻ በትዕግስት ይኑራችሁ፣ በትዕግስት ጠብቁ። ይሄ ነው ማለት የምችለው። አመሰግናለሁ ባይ